ያፈቀረሽ ልቤን ረግጠሽ ገፍተሽ ከሄድሽ በኋላ አሁን ተመለሰሽ መጥተሽ ራስን አትጉዳይ። ያሽ አታስመስኝ። እዚህ ምድር ላይ ሁለት አማራጭ ነው ያለው፣ መያዝ ወይም መልቀቅ። ማር ሰፋሪ አትሁንሽ። ኪራ ግን እኮ በቃሽ ጽናት ማልፈልገው ነገር እንዳይፈጠር ውጭልኝ፣ ውጭልኝ ሀገራችን ልግባላት። ሄሎ ሄሎ! ጭራሽ ዘጋብኝ። ወይኔ ኪሮ፣ ብል እንዳቃጥልከኝ፣ ፈጣሪ የሚያቃጥል ነገር ይዘዝብ። የት አባቷ አቃጠልኳት? ማ ተቃጥሎ ማይቀር አለ። ጽናትና ኪራ ዛሬም በውዝግባቸው ቀጥለዋል። ኪራ አዲስ ሰራተኛ ልቅጠር እያለ ነው። ጽናት ይህን ነገር ስትሰማ ጥሩ ስሜት አልተሰማትም። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጽናቱ ተከታታዮች፣ እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ጽናት ድራማ ክፍል 39ን የምናይ ይሆናል። በባለፈው ክፍል ጽናትና ኪራን ለማቀራረብ ሀናና ናሆሜ ጥረት አድርገው ነበር። ይህ ጥረታቸው ሳይሳካ በጠብ ተጠናቋል ማለት ነው። ዛሬስ ከሀና ቤት የተመለሰችው ጽናትም እንቅልፍ አልወሰዳትም። በጠዋት ተነስታ ከዛም እንቅልፍ አልወሰደኝም እያለቻት ነው ለጓደኛዋ ለሰናይት። ሰናይትም ለምን እንቅልፍ አልወሰደሽም? ያው ኪራኗ ነው አለቻት። ትወጀዋለሽ ማለት ነው እንቅልፍ ነስቶች ካደረማ አለቻት። ወይ አንቺ ደግሞ ለምን እንደዚ አይነት ጥያቄ ትጠይቅኛለሽ አለቻት። እንደዛ ብትወጁ እኮነው ነው ደውለው ሲነግሮሽ የምትይዡ የምትጨብጨው የጠፋሽ በጣም ደንግጠሻል፣ አለቻት። አዎ መደንገጡንም አደንግጫለሁ እና ታዲያ አለቻት። ይሄ ማለት ትወጆዋለሽ ማለት ነው፣ ታፈቅሪዋለሽ አለቻት። ፍቅርና ስሜት ይለያያል፣ በእርግጥ አሁንም አልጠላው አለቻት። ማለት ነው እንግዲህ ፍቅራቸውን ገልጸው ሁለታቸውም አይናገሩም። በተለያየ አጋጣሚ ግን እንደሚዋደዱ እርስ በእርሳቸው በህሊናቸው ይተሳሰባሉ። ጽናትም እንደውም ሀና ኮናት ጉድ የሰራችኝ እረ አንች ጅም አለበት እያለች ሰናይትን እየነገረቻት ሳለ ከሀና ስልክ ተደወለ። ሀና እናቷ ያሳደገቻት እናቷ ታማ ሆስፒታል ገብታለች። ከዛም እኔና ቤቱን አስተካክይ እያለቻት ነው። ነገር ግን ተጠራጥራ ስለነበረ እውነትሽን ነው ወይስ እንደ ትናንቱ እየቀለድሽ ነው አለቻት። ከዛም አስማለቻት አሁ እውነቴን ነው ሆስፒታል ነነ ኔና አስተካካይ አለቻት። ከዛም እየሄደች ሳለ ከኪራ ጋር ተገናኙ። እንቅፋት አንቅፋት እኔ ድፊት ትልበል አለ። ጽናትም በላ ማንከለከልህ? እንዴ ተደብቀሽ እየተከታተልሽ ነው እንዴ አንቺ አላት። ማነው አንተን ተደብቀው የሚከታተልህ? ይልቁንስ ዝብርቅርቁን ያወጣውን ቤትህን ላስተካክል ነው አለችው። በእብደቱ ማንቻት በልጭኝን ብለሽ ነው? ትናንትና አኮ ኪራ ተመታ ስትባይ አንጨረጨረሽ አለ። ጽናትም እሷን ይደበድባት እንደነበረ በቅኔ የመለሰችለት፣ ሲጀመር ኪራ መታ ቢሉኝ አላምናቸውም ለዛ ነው ተመታ ያሉኝ አለችና መለሰችለት። ምን ማለት ነው አለ ኪራ። እንደሰማ ሆኖ አለችና ትታው ሄደች። ከዛም ከነ ኪራ ቤት ሄደችና ሳሎን ላይ አንተ ቤት ስንቱን አየውብህ፣ ክፉ ደጉን፣ ጨዋ ተንኮለኛውን፣ ሁሉንም አየውብህ እያለች ብቻዋን እያወራች ነበረ። ናሆም የመጣና አስደነግጣት። ከዛም ቤት በኩል መጣሽ አላት። በዚህ አለች። በጨዋ በር ነው ማለት የጨዋ በር፣ የጨዋ በር ማለት ማ ዘለሽ የምትገቢበት አለ። ከዛም ለማንኛውም ኪራ ሳይመጣ ልሄድ፣ እቃዬን ልወስድ ነው የመጣሁት አለችው እሺ ሱቅ ደርሺ እስከሚመጣ ድረስ ጠብቂኝ፣ አላት ናሆሜ! ጽናትም ልብሷን አስተካክላ ወጭ ካለች በኋላ ስታየው ቤቱ በጣም ተዝረክርኳል። ቤቱን አያጸዳውም እንዴ ምን ይመስላል ብላ ተነስታ ለማስተካከል ወደ ክፍሉ ገባች። ከዛም ክፍሉን እያስተካከለች ሳለ ኪራ መጣ። ድንገት ዘወር ስትል ኪራን ተመለከተችው። እሷን በድንጋጤ ናሆሜ ኪራ እያለች ተዘበራረቀባት። ምን አገባሽ ማን አስተካክያለሽ አለና ጮኸባት። ይንሃና ቤት ነው አላልሽም ወይ? አሁን እዚህ ለምን ምን ልታደርግ ይመጣሽ አለ። ስላስተካከልኩልን ነው እንደዚህ የምትለው ምን አገባሽ አይመለከትሽም፣ በማለት ያነጠፈችውን መልሶ ዘበራረቀው። ጽናትም ተናዳ ወደ ታች ወረደች። ከዛም ለና ሆሜ ለሄድ ነው እያለች ነው ቆንጂ ኪራይም ጣላት። አይ መጥቶ ነበር እኮ አላየውም እንዴ እላይ መጥቶ ነበር እና ተናገረሽ እንዴ አረሱ ምንም አይናገርም ካፉ ማሪ ዘንባል አለችው። ከዛም ኪራ ሰምቶ ነበረ እና ቆርጠሽ ቢዋ ማርሚ ዘንብ ከሆነ አላት። ከዛም ተነሳች፣ በቃኔ ሊሄዳለች አቴ አትጅማልና አስቀመጣት። ጽናትም ለምን ሲባል አለች። ቤቴን ማን አስተካክ ያለሽ እንደነበር አድርጌ ሳህን አጥበሻል አልጋውንም ማን አስተካክ ይልኛለሽ እያለ የሰራችውን ስራ ወቀሳት። ጽናትም እባክህ ሰውየው አብዷል ወደ ሆስፒታሉ ሰዶ ሳይብስበት አለችው። ከዛም በቃ እኔ ልሄድ አለችና ከናሆሚ ጋር ስትሳሳ ቆይታ ልብሷን ይዛ ተነስታ ወጣች። ናሆም እዚህ ቤት ከወጣች በኋላ የሌለ ጨዋታ ጨምራለች አለው፣ ድሮም እኮ ሽንኩርቷ እንጂ እሷ አስለቅሳ አታውቅም። ኪራም በጭንቀት ተዋጠ። በቃ ከዚህም ውድ ውጣ አለው ናሆም። ሰናይትም እንዴት ሰው ቤት ልትገቢ ይቻልሽ? እንዴት የሰው ቤት ምርጫሽ ሆነ? እያለች እየጠየቀቻት ነበረ ከዛም የአባቴን ቤት ለቅቄ ትምህርቴን አቋርጬ ከመጣው በኋላ ስራ እያፈላለኩ ነበረ። መስተንግዶ ስራ ተገኘልኝ፣ ነገር ግን በዘመድ ሌላ ሰው አስገቡበት። ከዛም እኔ ስራ ፍለጋ እያልኩኝ እዛው ደላላ ቦታ እንዳለው ወይዘሮ አስቴር መታ ወሰደችኝ። እኔም አላቅማማውም ስራውን ተቀበልኩት አለቻት። አይገርምም አጋጣሚው ይኸው ከኪራ ጋር አገናኘሽ አለቻት። ልጅቷ ጽናትም ምነው ባላወቅኩት ባላገናኘኝ ኑሮ አለቻት። ሰናይትም፣ አትሳሳች ይህ ፈቃዱ ባይሆን ኖሮ በመካከላችሁ ዘርብ አልተፈጠረ ነበር፣ አለቻት። ጽናትም፣ እሱስ ትክክል ነሽ፣ ፈጣሪ አይሳሳትም። ስለመከርሽ ደግሞ አመሰግናለሁ አለቻት። ግን እኔ የምለው እዛ ቤት ሄደሽ ነበረ? አው ሄጄ ነበር። ታዲያ ኪራ እንዴት ነው? አለች ለመስማት እየጓጓች። ውይ ብሶበታል፣ ጭራ ሽብድ ነው ያደረገው። ቤቴን ለምን አስተካከልሽ ብሎ አልተጣላኝም መሰለሽ? አለቻት። እንደ ልጅ ያደርገዋል በል። ኧረ ከልጅም ይብሳል አለች ጽናትም። ሰናይትም፣ ስለሚወድሽ እኮ ነው እንደዚህ የሚያደርገው ኦይ እኔ ማላውቀ የፍቅር መጽሐፍ አለ ወይስ ምንድን ነው የምትሉኝ? እኔ ግራ ገባኝ፣ አለች። አይ አንዳንዴ እድሎቻችን በመግደርደር እናሳልፋለን፣ ይልቁንስ ብትጠቀሚበት መልካም ነው እያለች እየመከረቻት ነበር። ሰናይትም አይ ጽናት ታሳዝኛለሽ፣ በዚህ ፍቅርሽ፣ በዚህ ፍራቻሽ ብቻ ግራ የተጋቡ ስሜቶች እያስተናገደች እንደሆነ እየተናገረች ነበረ። ኪራም ለደላላ ደወለ፣ ሰራተኛ ፈልጌ ነው ከጽናት ጋር ምን አጣላችሁ እያሉ ነው? አይ በሰላም ነው፣ የተለያየ ነው ብቻ። ደና ሰራተኛ ፈልግልኝ ብሎ ስልኩን ዘጋው። ኪራም ጽናትን እያሰበ ነበር እንዴት ብለሽሆን እያለ በሌላ በኩል ጽናትም እንደዚሁ ኪራ እንደበደልኩህ ይገባኛል፣ እንደተጎዳህም አይቻለሁ። ግን አባቴን እንዴት ማድረግ አለብኝ? እሱን ብዬ ወጥቼ አሁን እንደዚህ ያልሆነ ቦታ ቢያገኘኝስ እያለች ፍቅሯንም ፍራቻዋንም እየገለጸችለት ነበረ። ታዲያ በዚህ ሁኔታ እያለች ከሀና ስልክ ተደወለላት። ሀናም እናቷ ቀዶ ጥገና እንዳደረገች ና ከቤት መታ ጽናት ቤቱን እንድታስተካክል ና አንዳንድ ነገሮች እንድታዘጋጅ ነግራት ስልኩን ዘጋችው። ከዛም እሺ ይመጣለው አለቻት። ጽናትን በታዘዘችው መሰረት ወደ ሀና ቤት አመራች። ከዛም በሩን ዘግታ ስትወጣ ኪራ ጋር ተገጣጠሙ። እንትሰራለች ሰው በር አላት። አንተስ ምን ኪራም የናሀና መስኮት ክፍት እንደሆነና ሊዘጋ እንደነበረ ይነግራታል። እኔም በር ለዘጋን የወጣሁት ስለዚህ የተከፈተ መስኮት የለም፣ እኔ ዘግቸዋለሁ። አና ውሸቷን ነው፣ ሂድ ከዚህ አለችው። ከዛም እሺ ሄድልሻለሁ ብሎ ኪራም ወደ መጣበት ተመለሰ። የኪራ እናትም ኪራ ስልካ ላነሳላቸው ሲል ለጽናት ደውለው ነበረ። ከዛም ለምንድ ነው የማያነሳው እያለች ነው። ጽናትም ደህና ነው፣ ሳይለንት አድርጎት ይሆናል፣ እሺ ሂጅ ላገናኘሽ አለች። አሁን ደግሞ እዚህ ቤት ተመልሼ ልገባ ነው፣ ቁልፉንም ሰጥቼ ልመለስ እንጂ እያለች ወደ ውስጥ ገባች። ኪራም ምን ልታደርግ መጣሽ? አለ። ከዛም የድሮ አስሪ ቁልፉን ልሰጥ ደግሞ እቴቴ የደውለው ነበረ ለምን አታነሳም? አለችው። ወጣት አደለ እንዴ ለምንድን ነው ቀልብህን ያጣኸው? ተናግረሽ ሞተሻል፣ አለ ኪራም የኪራናትም ወዲያውኑ ስልክ ደወሉ። ከዛም እንደውም ደወለች። ቴቴ አለችና ጽናት ስልኩን ለኪራ ሰጠችው። ምን ሆነ ነው ስልክ ማታነሳው እያሉት ነው። ሳይለንት ስለነበር ነው ጋሽ። ደህና ነው ወይ ስለ ጽናትም ጠየቁ። ደህና ናት ወይ እያሉ ነው። እሷ ምን ትሆናለች? እኔን አቃጥላ ልደፋይ ነው። ማለቴ እኔ እያቃጠልኳት ነው አለ። እነዚህ የተዘበራረቁ ንግግሮችን ጽናት ልብ ብላ ትሰማው ነበረ። ምን ሆነች ነው ትክ ብለሽ የምታይኝ ቁጭ ብለሽ ቀረሽ እኮ ተነሽ ጃ አላት። አረ ሄዳለው፣ አለች ጽናትም። አላስቻላትም ና ግን ደህና ነው አይደል እያለች ጠየቀችው። ምን ሆናለው። አንዳንዶች ሲደብራቸው ቤቱን ለቀው ይሄዳሉ። ጽናትም እሺ በቃ ልሄድ አለች፣ ና እንደ መነሳት አለች። ቆይ እስኪ ጽናት አንድ ጥያቄ ልጠይቅሽ፣ እንደምትወጂኛ አውቃለው፣ ግን ለምንድነው ፊት እየነሳሽኝ ያለሽው? አላት። ጽናትም ወዳለው ማለት ግን አፈቅራለው ማለት አይደለም፣ አለችው ጽናት፣ ራስሽን አትዋሽ። እኔን ስዋሽኝ፣ ራስሽን ግን መዋሸት የለብሽም። ጽናትም እኔ እናንተ የዓለም ሁለት ገጽታዎች ነን፣ አብረን በጭራሽ አንሄድም አለችው። እሱም ተመሳሳይ ነገር እኮ አብሮ አይሄድም፣ ተቃራኒ ነው እንጂ ታዲያ ጽናትም አሁን ራሷን መቀየር እንደምትፈልግ እየነገረችው ነበረ። ለምን እንደዚህ ታያለሽ? እኔ እኮ ሰርተሽ መቀየርሽን እኔም እፈልገዋለሁ ከምንም በላይ አላት። አይ በጭራሽ ራሴን አታስጨንቀኝ፣ በቃ ኪራም፣ መለየቱን ከመረትሽ መንገዱን ጨርቅ ያርግልሽ አላት። ታዲያ ጽናትም ስትነሳ በጣም ነበር የተናደደው፣ ጠረጴዛ እየደበደበ ነበረ። እባክህን ኪራ ራስህን አትጉዳ አለችው። ፍቅሬን ረግጠሽ ከሄድሽ በኋላ ራስን አትጉዳ ምናምን አለና ተናደደ እሷ ላይ ጮኸባት። እዚህ ዓለም ላይ ሁለት ምርጫዎች አሉ፣ ወይ መያዝ ወይ መልቀቅ። አሁን ውጭልኝ፣ ሌላ ነገር ሳይፈጠራል። ጽናትም ኪራ ግን እያለች የሆነ ነገር ልትነግረው ብትል እሱ ግን አላስጨረሳትም ውጭልኝ፣ ሌላ ነገር ከመፈጠሩ በፊት እያለ ጮኸባት። ጽናትም ከኪራ ተነስታ ደረጃውን ስትወርድ ከናሆም ጋር ተገጣጠሙ። ምን ሆነች ነው? አለ እባክህ ከላይ እሳት ጎርሶልሃል አለችው። ከዛም ኪራ ተከታትሎ ወረደ። አንተ ነህ እሳት የጎረስገው አለ። ከሰርጎ ገቦች ራሳችሁን ጠብቁ አለ። ከዛም ሰራተኛ ይልቅስ ልቀጥር ነው፣ ና እንሂድ፣ ይዘናት እንምጣ። ቆንጆ ሰራተኛ ወደ ቤት ትመጣለች አለ። የዚህን ጊዜ ጽናት በጣም ተናደደች። እዚህ ቤትና ሰራተኛ የምትመጣው ጸጉሯን ይዤ ነው ማስወጣልሽ አለችው ከዛም ምን አገባሽ አንቺ አያገባሽም አይመለከትሽም ደሞዝ ቀርቶሻል ወይስ ምንድን ነው የቀረሽ ነገር ተናገሪ ያለ ከዛም እረ እንደው ምን አገባኝ የሴቶች ካምፕ ብታደርገው አለችና እየተናደደች ወጣች ጽናትም ለሰናየት ሁሉ ነገር እየነገረቻት ነበረ ኪራ ብሶበታል ዛሬ ደግሞ አለቻት ምንድን ነው ምን አንቺ ደግሞ ሰራተኛ ልቅጠር እያለኮ ነው እና ምን አስጨነቀሽ አለቻት እንዴ ጭራሽ እኮ ቆንጆ መሆን አለባት እያለ ነው። ከዛም እንዴ ምን ሊያደርግ ነው ዳግም ይሳሳታል አለች ጽናትም። ሰናይትም በድንሽ እኮ ነው እዚህ ያለው ነፍስሽ ዛና ያለው አለቻት። ባክሽ ብዙ ነገር አታውሪ በቀንተኛ አለቻት። ኪራም ንዴቱን ለመርሳት ሲል ሁልጊዜ የሚጠጣ ነበረ። ዛሬም እንደዛ ነው ያደረገው። እናም ኪራ በጣም ሰክሮ ነበረ። አይ ጽናት በምታስፈልጊ ሰዓት ክፋ ስለምደሽኝ ትሄጃለሽ እኔን እንቅልፍ እንዲነሳኝ ና ጨጓራ እንዲላጥ አድርገሽ የራስሽን እንቅልፍ ተኝተሻል ትተኛታለሽ፣ እያለ ወደ እሷ ደወለ። ከዛም ደጋግሞ ይሞክራል። ጽናትም እያየች ስትዘጋው ነበረ። እንዶ ለምን ሳይልንት አላደርገውም አለች። የመጀመሪያውን ሳይልንት አደረገች፣ በሁለተኛው ዘጋችበት። ከዛም እንደገና ደወለ፣ አነሳችው። ምን ሆነ ነው አለችው። እንደሰከረ ገባት። መጀመሪያ ተሳስቼ ነው ከመብራት ኃይል ነው ሲል ነበረ ቆየና ደግሞ አንቺ ሄደሽ ምን እተኛዋለው ምን እንቀልፋለኝ አላት። እኔ ነኝ እንዴ ሽሩሩ ብዬ ማስተኛ? ለምን ዝም ብላ አተኛም አለችው። ለማንኛውም ቆንጆ አለች። ጽናትም እሺ ቆንጆዋ ማናት አለች፣ እየተናደደች ማነች ላልሹ ማንነቷ ይቆይሽ፣ ከየት ላልሺ ደግሞ ከሸገር ከቆንጆዎቹ አገር አላት። ጽናትም እናኔ የምን አገባኝ በደርዘን ብታስገባቸው አለችው። አንችን የሚያገባማ ተቃጥሎ ይሞታል። ለማንኛውም እኔ ቆንጆ እየጠበቀች ነው ሊሄድላት አለ ይህን ጽናት በጣም ተናደደች ከዛም ወይኔ ኪሩቤል አቃጥሎ ሊደፋይ ነው አለች ኪራም በበኩሉ ማን ተቃጥሎ ማን ይቀራል እስኪ ተቃጠይ እያለ ነበር ጽናትም ታዲያ ለጓደኛዋ ለስናየት እየነገረቻት ነበረ የሆነውን ሁሉ ከቆንጆ ሴት ጋር ነኝ ብሏል በዛ ላይ ይሰክሯል ኪራ ደግሞ ሲሰክር የሚያደርገውን አያውቅም አሁን መሄድ ይኖርብኛል። እባክሽ ራይድ ጥሪልኝ እያለቻት ነበር። ከዛም እባክሽ እንጋለሽ ነገ ትሄጃለሽ ብትላትም ኖ መሄድ ይኖርብኛል የከተማ ጅብ አይበላኝም እያለች እሷም ራይድ ልጠራላት እየተባባሉ ነበር። እንግዲህ የዛሬው ፕሮግራም ያለቀው በቀጣይ ቪዲዮ እስከምንገናኝደች መልካም ጊዜ ይሁንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።